መንገድ ቢበላሽ ተጠያቂው የመንገድ ትራንስፖርት ነው አይደለም? ነው አይደለም? ዲን ሲበላሽ ማን ነው ተጠያቂው? ምስቃንና ምናምን ብሎ ሙስሊም ሲተራረድ ማን ነው ተጠያቂው? ላኢላሃ ኢላላህ ያለ ኦሮሞና ሱማሌ ሲገዳደል ገዳ ያላሁ አክበር ብሎ ሲተኩስ ሟች ላኢላሃ ኢላላህ ብሎ ሲሞት ተጠያቂው መንግስት ነው? መንግስት እንዳትለይ፣ አላህ መንግስት ብትል አይሰማህም። በየመስጂዱ ቻንስ ተሰጥቶ ተቁላህ ሙስሊም የሙስሊምን ደሙን፣ ገንዘቡን፣ ክብሩን እንዳይነካ ተከልክሏል እስካላልክ ድረስ ወላሂ ላቱፍሊህ አበዳ፣ ላቱፍሊህ አበዳ። በዚህ በሶማሌ ክልል ኦሮሞና ሶማሌ ተጣልተዋል ነበር። ድሬዳዋ የሚገኝ አንድ ጉራጌ ሥራው ምን ነበር? ወጫ ላይ ገብቶ በዚህ በጅጅጋ በኩል ኮንትሮባንድ ነበር የሚሰራው። ያዙት፣ ሙስሊሞች እሱ ምንድ ነው ሙስሊም አንገቱ ላይ ቢለው አደረገበት፣ ሊያርደው አንደኛው። የያዘው እውነተኛ ታሪክ ነው ምነግራችሁ። ቁልፉን ተቀበሉት፣ መኪናውን ተቀበሉት፣ ገንዘቡን ተቀበሉት። አንደኛው ምን አለው? አትረደው ኦሮሞ አይደለም ጉራጌ ነው። ኦሮሞ ቢሆን ሊያርደው ነበር፣ ላይላ ኃይለላህ እያለ ሊያርደው ነበር። መታወቂያውን ብቻ መለሱለት። ብትገደል ሬሳህ መፈለጊያ ይሆናል ተብሎ። የታሉ ዱዓቶች? የታሉ የቻናል ባለቤቶች? ሰው አላህን ፍራ ካልተባለ ይተራረዳል አይተራረድም? ገንዘብ ማሰባሰቢያ ላይ አይደለም። እናንተ እንድትመጡ ምንፈልገው ደሙ ከመከሰቱ በፊት የአንድ ሙስሊም ሞት ተራሞት ነው እንዴ? የአንድ ሰላማዊ ሰው ከሀዲ እንኳን ቢሆን ሞቱ ተራሞት አይደለም። እናትናት ዘጠኝ ወር የተሸከመችው ለፍታ ያሳደገችው ሰው በጠራራ ቀን በቢለዋ እየታረደ ጉዳችንን አያችሁልኝ አላህ አይታረቀንም ወይ እንዴት ብሎ ይታረቀን እኛ ለእሱ ህግ እጅ ሳንሰጥ የሙስሊም ደም እያፈሰስን በጋርዶ ማያቀው ላኢላህ ኢለላህ ባለ ሰው ይለማመደዋል ማረዱን ማለት ነው ኢና ሊላሂ ወኢና ኢለይሂ ራጅኡን እሳት እንዳይዘንብፈራለሁ እሳት እንዳይዘንብፈራለሁ ከሊማ ላኢላህ ኢለላህ በአንድ ሚዛን ሰባት ሰማይ ሰባት ምድር፣ በውስጧ ከያዘችውም ጭምር በአንድ ሚዛን ክንፉ ቢሆን ላኢላሃ ኢለላህ ሚዛኑን ትደፋው ነበር የተባለን ቃል የተሸከመ ሰው በጠራራ ፀሐይ የሚታረድበት ለዚህ ግማታም ጥንብ ዘረኝነት ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሽርክ ጀምሮ ቢድአ የኛው በሽታ ነው። ዘረኝነት የኛው በሽታ ነው። ጫት የኛው በሽታ ነው። ሴት ማሰቃየተኛው በሽታ ነው። የኛ በሽታ ምንድን ነው? ኳስ የኛ በሽታ ነው። ሲጋራ የኛ በሽታ ነው። ሺሻ የኛ በሽታ ነው። ይሄ ሁሉ ሀላፍትና ማላይ ነው የሚመጣው የመስጅድ ኢማሞች ላይ፣ ዱዓቶች ላይ ለሁሉም ተጠያቂ አለው። ሃይማኖቱንም ይሁን ዱኒያን በተመለከተ የነቢያት ወራሾች ናቸው አይደሉም? መሪዎቹ ምድር የተበላሸችው በማን ምክንያት ነው? ቅያማ እየቀረብን ስንሄድ ዒልም ይነሳል። በምን ምክንያት? በቀብዲል ዑለማ በዑለማዎች ሞት ምክንያት በሕይወት ያሉት ካልተናገሩ ከሞቱ በላይ ምንም ጥቅም የለውም የነሱ መኖር። አደራችሁ አደራችሁን፣ ውጡ ከዘረኝነት እኛስ ሀበሻዎች ነናርም። ረሱል በተላኩበት ዘመን እንኳን ባሪያ የምንባለኝ ነበር። ነን አደለንም። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን ሉ ከአረብ ውጭ ባለው ላይ ብልጫ የላቸውም አሉ። ቶ እኔ አማራው በሆነ ኦሮሞ ላይ የሆነው ኦሮሞ በሆነው አማራ ላይ ምስቃኑ ከጉራጌው ጉራጌው ከስልጤው ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ኢላ ቢተቅዋ አላሁ ስብሓንሁ ወተዓላ እሱን ከሚፈሩት ያደርገን፣ ዒልም ይጨምርልን፣ ደማችንን በርስ በርስ ከመፋሰስ ይጠብቅልን፣ ከጠላቶቻችን ሁሉ ሴራ ራሱ ይጠብቀን፣ የተውሂድ ባለቤቶች ያድርገን። እኛንም ዝርያዎቻችንንም በተውሂድ ይውሰደን። እኛንም ዝርያዎቻችንን በተውሂድ ይውሰደን። እኛንም ዝርያዎቻችንን በተውሂድ ይውሰደን። መጨረሻችንን አላህ ያሳምረልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ወሰል አላሁማ ዓላ ነቢይና ሙሐመድ